እንደ እግዚአብሔር መልካም ፈቃድ ዛሬም አንዳንድ ሀሳቦችን ያነሳን እናወራለን፣ እግዚአብሔር ከፈቀደ። እባካችሁን ላይቭ፣ በጣም በነገራችን ላይ ላይቭ መቋረጥ ማለት በጣም የሚያስጠላ ነገር ነው እና ይሄንን ላይቭን ብቻ ሳይሆን አካውንቴን ገብታችሁ እባካችሁን ኮፒ ሊንክ አድርጉልኝ። አንዳንዴ በጣም ነው የሚሰለችው ሆነ አጋጣሚ መልእክቶችን እያስተላለፍን ላይፍ ስትሪም ላይ ቁጭ ብለን የተለያዩ ሀሳቦችን እያነሳን ድንገት የሚረብሽ ድምፅ አለ። የሚረብሽ ድምፅ አለ ጋይስ ጌታ ሆይ አለ የሚረብሽ ድምፅ፣ ጌሳ ሆይ እባካችሁን እባካችሁን አካውንቴን ኮፒሊንክ አድርጉት ጋይስ።

ጭራሽ ፏፏቴ የሚመስል ድምፅ አለ። ጌታ ሆይ፣ ጭራሽ ፏፏቴ በቤቴ ውስጥ ሆኜ ዝናብ እየዘነበ ነው። ጌታ ክርስቶስ ፏፏቴ የሚመስል ድምፅ ዝናብ እየዘነበ ነው። አረ እንደው በመድኃኒዓለም ታው ታው፣ ግድ የለም ታው። አትቀልዱ ታው። የቲክቶክ አካውንት ላይ አይቀለድም የባንክ አካውንት ላይ መቀለድ ይሻላል። ይህ በጣም ተለፍቶ የተገነባን አካውንት አሁን እንደዚህ ፏፏቴ ድምፅ አወጣ የዝናብ ድምፅ አወጣ ስትሉ እንደዚህ ጌታ ሆይ እሺ አሁንስ እሺ አሁንስ አሁን ድምጽ አለ ኦኬ በጣም አሪፍ እሺ ድምጽ ይሰማችኋል በደንብ ይሄ ምንድን ነው? እንደዚህ የምታስደነግጡ አረታው፣ አታስደንግጦኝ። አረታው ግድ የለም ድምፅ አለ። ተመስገን። አሁን ስትገባ ወደ እኔ አካውንት የሆነሽ እቤት ዝናብ የሚመስል ወይ ፏፏቴ የሚመስል ድምፅ የለም። አንተ ጋር ጥርት ያለ ድምጽ ነው ያለው ዲያቆን

በጣም ነው ማዝ ነው። በጣም ነው ማዝ ነው። ጊፍት የምትሰጡ ሰዎች ጊፍት አትስጡ። ጊፍት ማንም ሰው እንዳይሰጠ የእግዚአብሔር ሰራዊት አለ። ጊፍት አትስጡ

ተሙ እኔ በጣም የሚገርማችሁ ነገር ተሙና ልደት በጣም ነው የሚገርም። ሁልጊዜ በጣም የሚገርምኛል። እኔ ወንድሞቼ እንደሆኑ ነው ፊልም ማድረገው ተመስገንና ልደት ወንድሞቼ እንደሆኑ ነው ፊልም ማድረገው ግን ስበአሙልፍስቅዱስ አሐዱ አምላክ ደሞስት ሸርኛ ፒፕል አልው ዲያቆን፣ ምን አልከ? አልገባኝም። እዴ በስመ አብ ወደ መንፈስ ቅዱስ አሮብለቃ። ኧረ ከካሜራው እራቀበል፣ ስለ መድኃኔዓለም ምን ነው ቆንጆ ጎበዝ እንደ ልደት ነው። ከኢዮብ ናግባ ናግባ አንተ መድኃኔዓለም ማስዋና ጥበቡን ይስጥና። አንዳንድ ሰው ሚካኤል እያለ የሚካኤል ማህበር ብቻውን ይበላል። አንዳንድ ሰው በእናትህ በጣም በጣም እንዴ፣ ምን የሚቀጥለው አመት ላይ ሚቀጥለው ወር ላይ እኔው ራሴ ስለማከብር የምጠራውን ሰው ጠርቻለሁ። የትኛው ምን የቅዱስ ሚካኤልን ነው ምን ነው ደበረ አረ ከስሬ በስም ወልተረው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ብሩክ ባባ፣ እንዴት ናችሁ? ብሩክ ባባ ሰላም ናችሁ ወይ? ይሻላል። እግዚአብሔር ቤተሰቦች ደህና ናቸው? ይሻላል እንደዚህ ጸጋው አይለያችሁም። እንዴት ናችሁ? አይ ይሻላል። ኢዮብ እንደዚህ ምን ነው ቃለ እግዚአብሔር ሲነገር ደበራችሁ? አይ ቃለ እግዚአብሔር ሲነገር እኮ አልደበረ ግን ይሻላል እንደዚህ ተሙ። ግን እስከ መቼ ከኋላ ገቢና ለማን እየተውክ ገቢና። መንዳት እኮ ይቻላል። ግን መሪ ይዘጋብኛል ብዬ ነው። ነው እንዴ? ምን ሌላ ነገር ይነዳል ብለህ ይሄን አይነዳም ብለህ ነው? አረ እኔ ምንም አላልኩም። ተው ግን እንዴ ያዳልጣል። አውሩልኝ አውሩልኝ ትላለህ። ታክ እንዴት ናችሁ? ሰላም ብያለሁ። የቅዱስ ሚካኤልን በዓል በደማቁ ነው የስታከብር የነበረው ተወዳጅ ወንድማችን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደው ዝክር እኛን ተከለክለን። አረ በፍጡ፣ እኛ እኮ ተጠርተን እንሄድ ነው ያስታውቃል። ተጠርቶ የሄድክበት እንደሆነ ያስታውቃል። ግልጽ ነው፣ ግልጽ ነው። እዮ ተሙ ለምንድን ነው ያልተጠራሁት እያለ ቅሬታ ሲያቀርብ ነበረ። እኔ እንኳን በጣም ብዙ አላሰብኩበትም ነበር፣ ግን ተሙ በጣም ቤት ከስታየው አንተ አንተ ታውቀዋለህ የእኔም ቤት እዮ ተው ይቅርብ። እኔ ታውቀ ጥያቄ ያቸው ሲቅርብ ቤት አደለም እንዴ? ምን ሆናችሁ አቆመቆም እንዴ? በግድ ብሎ ቤት አደለም ዞሮ ነው። በነገራችን ላይ አንድ ነገር ልንገራችሁ ማንኛችሁም ማንኛችሁም እኔ የሰራት አንድ የበረከት ስራ ምንድን ነው? ሁላችሁንም ቤታችሁ እኳ ድርሻችሁ አቃለሁ ሁላችሁንም ፒክ ቤታችሁ አቃለሁ። እና ምን ኧረ ምንም ምንም ይቅርብን። ኢዮባዬ እንኳን ደህና መጣህ። የቅዱስ ሚካኤል ወዳጅ እንደሆንክ እናውቃለን። ከዚህ በፊት መቼ ዕለት ነው? አይ ቲንክ የ2017 ዓመት ብረት ነው መሰለኝ አይደል? ያንተ እና የጋዲ ቪዲዮ ቫይራል ወጥቶ ነበረ በመላኩ በቅዱስ ሚካኤል እየተደረገልን ተአምር ብላችሁ የሆነ የሰራችሁት ቪዲዮ ነበር፣ የማይረሳ ቪዲዮ። ኦኬ ምንድን ነበር ያተአመረ? እየው በል አሁን ከጠየቀኝ የሚካኤልን ስራ ያው ያው ከረጅም ጊዜ በፊት ማዘርታማ ሆስፒታል ነበርኩኝና ወደ አራት ወር ከምናምን አካባቢ እያስታመምኳት ሆስፒታል እና ገንዘብ ምናምን ጨረስኩኝ ማለት ነው። እለት እለት ትልቅ ወጪ ነበረው። በየቀኑ ማለት ነው፣ ሕክምናው። ስለዚህ ገንዘብ ጨረስኩኝ። ከዛን በጣም ተስፋ መቁረጥ ውስጥ ገባሁ፣ ምናምን በጣም ተጨናነቅኩኝ። ብቻ የነበረ ደግሞ ሳስታማማትም የነበረው ከዛን በጣም ተጨናንቄ፣ እንደውም አንድ ታማሚ ነበር እዛና ይንቀሳቀሳል እና ብቻን ስታወራየሁ ምናምን አለኝ። እንደውም እኔ ግን አላስታውሰውም እውነት ለመናገር ከዛን በቃ ተስፋ የለኝም። ስለዚህ ይዣት መውጣት ነው ያለኝ አማራጭ ምናምን ብዬ እያሰብኩ ከዛን ያደግኩት ሚካኤል ደብር ነው እና ሌንጫ ሚካኤል ይባላል አንበሳ ማለት ነው። እዛን ያደግኩት እና በቃ ሚካኤል አንተ ታውቃለህ ብቻ ነው ያልኩት። ረጅምም ጸሎት አልጸለይኩም፣ ነው ለመናገር በቃ አንተ ታውቃለህ አልኩና ዝም አልኩኝ። ከዛ ወደ ማታ ላይ በቃ ነገ ዣ ትወጣለው ነው ምክንያቱም ከዛ በኋላ ያለውን ወጪ ስለማልችል ማለት ነው። ያ ከሆነ ደግሞ እጄ ላይ ነው የምትሞተው። እና ማታ አካባቢ ላይ ሁለት ኢንተር ነው የሚባሉት እነዚህ ስድስተኛ ዓመት ላይ ያሉ ተማሪዎች ማለት ነው። እነዛ አካባቢ ናቸው ከዛን መጡ መጡና በሰዓቱ ብዙ ነው። አራት ሺህ ብር ሰጡኝ። በማግስቱ መጡና አራት ሺህ ደገሙኝ። በስማ እግዚአብሔር ሲያመጣው ማለት ነው። ከዛን አጋጣሚ ልተርፍም አልቻለችም። ከዛ በኋላ ያለውን ነገር ሁሉ በቃኝ። ብቻ ሚካኤል አንተ ታውቃለህ አልኩት። እሱ አወቀ እና ረዳኝ እና ያንን ያሳለፍኩት ለማለት ነው። በጣም ደስ ይላል። ዮባ ያው እኔም በዚህ በአሁኑ አመት ተስያለው እናንተን እንዲያደርቅልኝ ያው እሱ እንግዲህ ይድረስ ለአንተ የደረሰ ለእኔም ደርሶ እናንተን ይበትንልኝ በሚጠቅም ነገር ዙሪያ ነው። ይሄ አንተ እንደሚጎዳ ያውቀዋል፣ እና ይህን ጸሎትህን አይቀበልህም። በነገራችን ለማለት ነው ለሚካኤል ካለኝ ፍቅር የተነሳ ገና ምንም ሳላቅ ማለት ነው። እና ሊቀ መላእክት እኛ ደብረ ያው ሚካኤል ስለሆነ ብዙ ስለሚካኤል የመስማት እድሉ አለኝና ሊቀ ሊቀመላእክት ሚካኤል እና የመላእክት አለቃ ሲባል ስለሰማው ገና ጩጭ እያለሁ ማለት ነው ሌላ አለቃ የሌለ እና በቃ፣ እኔ ዋናውን እኔ የምወደው ዋናውን እንደሆነ አድርጌ ነው ማስበው። እና እንደ አጋጣሚ ሌላ ከተማ ሄጄ ንግስ ገብርኤል ነው፣ ከዛ መድረክ ላይ አስተማሪው፣ አብሳሪው መልአክ ሊቀ መልአክ ቅዱስ ገብርኤል ሲል ተቀየምኩት። ሰባኪ ማርያምን እንዴት ሊቀ መልአክ ይላል ሚካኤል እያለ የነጠቀውን የመሰለኝ ማለት ነው። እና በቃ ሰባኪውን ተቀየምኩት የምር፣ ከገብርኤልም ሊያጣለኝ በኋላ ነፍስ ሳቅ፣ ለካ እንደዛ አይደለም። እና የብዙዎቻችን ስሜት ይመስለኛል። በተለይ ያደግክበት ደብር ላይ ልዩ ስሜት ይኖርብሃል። ምክስ ከዛ ውጭ በዓል አከባበር፣ ከዛ ውጭ ያለ ሁሉ እስካይመስልህ ድረስ ልዩ ቁሩኝት ይኖረናል ያደግንበት ደብር ላይ እና እንደ አጋጣሚ ሆኖ ደግሞ አገርም ስቀይር የትም ስሄድ ሚካኤል ያለውበት ሁሉ ሚካኤል ነው የሚኖረው ብዙ ጊዜ እና ሚካኤል ነው የሚገጥመኝ እና ሚካኤል ለእኔ በጣም ልዩ ነው፣ እውነት ለመናገር በምልጃ ያግዛ ልሩሩ መልአክ ጠባቂ መልአክ ነው። ለሁላችንም ይድረስልን ለማለት ነው። አሜን አሜን። ደግሞ እንዲህ ስንል ቅዱስ ሚካኤልን እያመለክን አይደለም። ፕሮቴስታንት ጠጦች ወንድሞቻችን እባካችሁ ያው እነ ፓስተር እገሌ ምናምን ምናምን ከማለት በእውነት በእግዚአብሔር ፊት የሚቆመው ኃያሉ ቅዱስ ሚካኤል ዘንዶን የረገጠው ኃያሉ ቅዱስ ሚካኤል ይድረስልን ማለቱ እጅግ በጣም ጤናማ የሆነ ጸሎት ነው። ያው እያመለክ ነው አይደለም፣ እንደዛ ስንል የእኔ ተወዳጆች። እና ኢዮብ እንዲህ አይነቱን ተሞክሮ ስላካፈልከን በጣም አድርገን እናመሰግናለን። አይታወቅም ምናልባት አሁን በዚህ ሰዓት ልክ እንደዚህ በጣም ተጨንቀው ያሉ በጣም ብዙ ሰዎች ይኖራሉ አንዳንድ ጊዜ ሁላችሁም ራሳችሁን ታዝባችሁ የምታውቁ ከሆነ ብዙ ጊዜ የጊዜን ጸጋ በጣም የምንረዳው በጣም ጠባብ በሆነች መንገድ ስንጓዝና ከባድ የሆነ ፈተና በህይወታችን ሲደርስብን አንዳንዴ የሆነ ሰዎች እያለቀሱ ጸሎት ሲያደርጉ ራሱ ለምን እያለቀሱ እንደሆነ ግራ የሚገባን ብዙ ሰዎች ያለን ወደ ቤተክርስቲያን ምናምን ስንሄድ ሆን አንዳንድ ሰዎችን እታዘባለሁ። ያደኩት ፈረንሳይ ነው እና እዚህ ኢየሱስ ቤተክርስቲያን ብዙ ጊዜ ከልጅነታችን ጀምሮ ይወስዱናል ቤተሰቦች እና ሰው የሆነ በአንቃዶ ልቦና በተመስጦ ሊና ሆኖ እያለቀሰ እያነባ ጸሎት ሲያደርግ በቃ በጣም ነበር የሚገርመኝ። የሆነ እንደው ምን አይነት ነገር አግኝተው ነው እንዲህ አይነት ጸሎት የሚጸልዩት ነበር ምለው ግን አንዳች የጭንቅ ጊዜ በህይወታችሁ ከመጣች በኋላ እግዚአብሔር በረዴቱ እግዚአብሔር በታምራቱ ደግሞ ከዛ ጭንቅ ሲያወጣችሁ፣ በስማ ብቻ ይለያል። ያኔ የእግዚአብሔርን እርዳታ ሰዎች በደንብ በግልጥ የሚያዩበት የእናቱ የቅድስት ድንግል ማርያምን የጭንቅ ጊዜ አማላጅነቷን የጭንቅ ጊዜ ደራሽነቷን የሚመለከቱበት ታይም ስለሆነ የሚሆነው በጣም ብዙዎች በህይወታቸው ይማሩበታል ብዬ ተስፋ አደርጋለሁ። እኔም ልክ እንደዚሁ በጣም ብዙ ታምር ተደርጎልኛል። እኔ በመላኩ በቅዱስ ገብርኤል እኔ ከሞት ተረፍ ያለውኝ እግዚአብሔር ይመስገን። እኔ በነገራችን ላይ ከአንድ ሞት አደለም የተረፉት፣ እዩ በጣም አሁን እኔ ላይቭ ላይ ማውራት ስለማልፈልግ ነው። ከአንድ ሞት ሳይሆን ወደ አራት ጊዜ ለሞት የሚያደርሱ አደጋዎች በእኔ ላይ ደርሰዋል። አራት ጊዜ በህይወት አጋጣሚ፣ አራት ጊዜ ነው የምላችሁ እና አራት ጊዜ እግዚአብሔር በመልአኩ በቅዱስ ገብርኤል እርዳታ በእርሱም ጠባቆት እንድተርፍ አድርጎኛል። እግዚአብሔር አሁንም እንደው ለንስሐ ሞት ያብቀኑላችን ነው። ብቻ በጣም ደስ ይላል። ኒያው ኢዮባችን እንኳን ደህና መጣህ፣ ተወዳጅ ወንድማችን። ተሙሻ ተሙሻ እንደው መናገር ከተመቸህ አንተም አይ ቲንክ እንደው በኪዳነ ምሕረት ደግሞ አንተ የተደረገልህ ታምራለህ ይመስለኛል አይደል ተሙ ማ በጣም ጨርስ ጨርስ፣ ማነው ጨርስ የሚለው? እሺ አይ ምኑን፣ ምን እንጨርሰው? ብሮስኪ ኧረ፣ አንተን አይደለም። እንደ አጋጣሚ ሆኖ ጎረቤት መሪ ነው ጨርስ የሚለው። አዎ ነው ጎረቤት፣ መኪና ውስጥ መሪው መኪናውስ ጎረቤት ይታችሁ ነው። ለማንኛውም እኔ እናታችን ቅድስት ድንግል ማርያም ምልጇን ያየውበት ይሄ የአቤል መዝሙር አለ አይደል ሚስጥራኛ አይነሽ የሚለው ደሱ እና ሁሉም በገፉኝ ሰዓት ላይ ሁሉም በላዩኝ ሰዓት ላይ እሷ አጽናንታኝ፣ ጸሎቷን አላቅም ነበር ነግር ያለው ፈለጊ፣ እንዴት እንደሚጸልይ አዲስ ክርስቲያን ስለነበርኩ እንዴት እንደሚጸልይ አላቅም፣ እና ሰው ጋር የሆነ ገንዘብ ነበረኝ እና ገንዘብ አያስፈልገኝ ነበር ለየከዳይን ሰውዬ ጸልዬ ሰወጣ፣ መዝሙሯን እያዳመጥኩኝ የዲያቆን የአቤል መዝሙር እያዳመጥኩ በቃ በምልጃሻመኝ ያለው ምን እንደምታረጊኝ አላቅም፣ እናቴ ኪዳነ ምሕረት እርጅኝ አልኩኝ በቃ። ይሄን ስል እናቴ ኪዳነ ምሕረት ወዲያው ወዲያው አደረገችልኝ። አሁንም ብዙ ጊዜ የምትረዳኝ እሷ ናት እና እዮብ ስለ መልአኩ ቅዱስ ሚካኤል ሲያወራ ሰው ባደገበት ደብር ነው እንደዚህ እንደዚህ ሲል እኔም መጀመሪያ ሄጄ የጠየቅኩት እና ይህ የለመንኩትም እሷን ኪዳነ ምሕረትን ስለሆነ ከልቤ ነው። በቃ እንትን እምሳሳው ከልቤ ነው። በቃ ኪዳነ ምሕረት ሲል ውስጤ አይችልምና፣ ኪዳነ ምሕረት ብዙ ነገር አድርጋልኛለች። ፈለግዬ አሁን ያለውበት ቦታ ብዙ ማውራት ስለማልችል ነው። እናቴ ሚስጠረኛ አጽናኜ ሲከፋኝም በይን የምታበስ እናቴ ናት። አሜን። ተሙይ ለአንተ የደረሰች ጌለን ማለት ለሁላችንም ተደረሰልን እጅግ በጣም ደስ የሚል ነው። ያው በሰፊው አሁን ላይ ምናምን ሲሆን እንደውም አይመችም፣ ግን በሰፊው አንድ ቀን እንደዚህ የተደረገልን ነገር ብናወራ በጣም አሪፍ ነው።